ሐረግ 81 ክፍል 81። እንግዲህ ሐረግን እንዳየን ለናታን ደብዳቤ ተልኮለት ነበርና፣ ያንን ደብዳቤ ደግሞ እራት ምሽት ላይ የከፈተችው ፂ ነበረች ማለት ነው። ፂ እንግዲህ የአባቷን መሞት አልሰማችም ነበረ። ስታነበው ግን ያጽናህ የሚል ነበረ፣ የሚያጽናና ደብዳቤ ነበር። ይህንን ወረቀት እንግዲህ የጻፈው ማን ነው? እኔ ናታንን ለማበሳጨት የአፌት ይመስለኛል ማለት ነው። የአፌት ደግሞ እንግዲህ በአባቱ መሞት፣ በናታን የአባት መሞት እጅግ በጣም ተናድዷል ማለት ነው። መበቀል ይፈልግ ነበረ፣ ሳይበቀለው ስለሞተ እጅግ ተናድዷል ማለት ነው። ኤፍራታ እንግዲህ ናታንን የምትነግረው ነገር ስለነበራት ሂዳ ነበር ማለት ነው። ግን የናታን ምላሽ እጅግ በጣም የሚያስጠላ ነበር ማለት ነው። ናታን ሰምቷት በነበረ ጥሩ ነበር ግን ሊሰማት ፈቃደኛ አይደለም። ጭራሽ የአፌትን ስም ስታነሳበት እብድ ነው የሆነው። እንግዲህ ኤፍራታ እየተናደደች እና ደም በደም ሆና አነስሯት ደረጁን እየተንደረደረች ሲጠሯትም ሳሰማቸው ነበር። ዘወር ብላ እንኳ ሳታያቸው እየሮጠች ሄደችው ማለት ነው። ናታን ተከትሏት መጥቶ ምንድን ነው ብለው ሲጠይቁት ቤዛና ሲ በቃ ፈልጋኝ ነበር፣ አወራን፣ ጨረስን፣ ሄድን አላት ሄደች አላቸው። ትልቁ ጥፋት እዚህ ላይ ነበረ። ምክንያቱም ናታን ብትሰማው ኖሮ ያፌትን ማሸነፍ ይችሉ ነበር ማለት ነው። እንግዲህ ኤፍራታ እጅግ በጣም ስለተሰማት ልቧ ስለተሰበረ ለናታን ብላ ብዙ መስዋዕትነት እየከፈለች ነበረ እና ግን የናታን መልስ በጣም ስላናድዳት እያለቀሰች እቤት ኩርትም ብላ እያለቀሰች ነበረ። ያፌት ያገኛት ያፌት ለኤፍራታ አበባ ግዝቶ የኔ ውድ ሚስት የኔ ንግስት እያለ ሲመጣ ስታለቅስ ነበር ያገኛት። ከእጁ አበባውን እርግፍ አድርጎ ጥሎ፣ ድክመቷን ምን ሁነሽ ነው እያለ ነበረ ሲያዳምጣት የነበረው። ኤፍራታም ተስፋ ቁርጣ ጥምጥም ብላ የፌት ላይ ብሶቷን ስትነግረው ነበር ማለት ነው። የፌትም እጅግ በጣም ነበር እየተደሰተው ምክንያቱም ከዚህ በፊት ታስታውሱ ከሆነ ያፌት እኔ ኤፍራታ እንዲትወደኝ የማላረገው ነገር የለም ብሎ ነበር። ዛሬ ግን ጥሩ ቻንስ ነው ማለት ነው ያገኘው። ድክመቷን አውቆ ሁሉን ነገር በቃ ሲያዳምጣትና ሲያጽናናት ነበር። እሷም ተስፋ ቆርጣ እኔን የሚፈልጉኝ ለችግራቸው እና ሊሸጋገሩብኝ ነው እንጂ ማንም የሚወደኝ የለም ብላ ለሱ ዮዮ እያለች እያለቀሰች እየነገረችው ነበር ማለት ነው። እኔ በጣም ነው ናታን ያናደደኝ ማለት ነው። ቢያንስ እንኳን ሊሰማት ይገባ ነበረ። ቢሰማት ብዙ ነገሮች ይቀየራሉ ብዬ አስብ ነበረ። እሱ ግን ፈቃደኛ አይደለም ማለት ነው። እንግዲህ የዛሬውን ሰማንያ አንድ ክፍል እንግዲህ ምን እንደሚሆን አናውቅም። በቀጣይ እንግዲህ ደግሞ የቢኒ እና የቢኒ ያጎት ልጅ የገኒ ልጅ ጉዳይ አሳሳቢ ሆኗል ማለት ነው። ምክንያቱም ዳኒ ዳጊ ዳጊ የገኔኖች ጺን እና ያንን የያፌትን ያክስት ልጅ እያደዋወለ እያገናኝ ነው ማለት ነው። ምክንያቱም የተዋወሉ ውላቸው እሱ ያፌትን ሊያስፈራራለት በሆነ ነገር እሱ ደግሞ ጺን ሊያገናኝ ስለሆነ ቃላቸው ስለሆነ እየደወለ እሱ እየቀጠረለት እያገኛት ነበረ። ቢኒያም ግን በጣም አስጠንቅቆታል እዚህ ስራ ላይ ካለ አንተ ከሆንክ ያገናኘሃቸው እኔ እናንተ የመጨረሻችን ነው ብሎ አስጠንቅቆታል ማለት ነው። ግን ሽምድድ አድርጎ ነው እሱ የካደው፣ አይ እኔ ምንም የማውቀው ነገር የለኝም እያለ እየተርበተበተ ሲምል ሲገዘት ነበር ማለት ነው። ቢኒም እሺ ችግር የለውም ግን ብደርስበት፣ ይህን ነገር እዚህ ስራ ላይ አንተ ብትኖር ብሎ አስጠንቅቆታል ማለት ነው። ደግሞም ያንኛውም ልጅ ደግሞ ያንን ነገር ስላደረገለት ጺን እንዳገናኙ አሁንም ቢሆን እየደወለ እያስቸገረው ነው ማለት ነው። እናትም የእናት አንጀት አይደለ፣ ከዚህ ከልጅ ባክ ልጅ የራቅ ተው ግድ የለህም ይሄ ልጅ አይጠቅምህም ጥሩ ስነ መግባር የለው ራቅ እያለች ሁልጊዜ እየጨቀጨቀችው ነው። እሺ እናቴ በቃ ርቃለውኝ እያለ ቃል እየገባላት ነው። ግን ዳጊ ሊርቅ አልቻለም። ምክንያቱም አንዴ ነገሩ ተበላሽቷል። ያንኛው ልጅ ያፌትን የወጋው ያክስቱ ልጅ ስለሆነ ማለት ነው። እሱም ደግሞ ጺን አገናኛ ያለው ስላለው ማለት ነው። ለማንኛውም ክፍል ሰማንያ አንድ እንግዲህ ይህን ይመስል ነበረ። ቀጣይ ክፍል የ የወረቀቱ ጉዳይ ማን እንደጻፈውና ጺ እንዴት እንደሆነች ለማየት የጓጓ ማን ነው? እኔ በጣም ጺ እንዴት እንደሆነች እና ለማየት ጓጉቻ አለሁኝ? በቀጣይ ደግሞ ያፌት እንግዲህ ሎሊትን ደውሎ እንደ እስከ ዛሬው መረጃ እንዲታመጭልኝ ሳይሆን እቤት አንድ ባንድ የተደረገውን ሁሉ እንድትነግርኝ ነው የምፈልገው፣ ምን እየተካሄደ እንደሆነ ከዛ በኋላ የማደርግልሽን አታውቂም ስላላት ሎሊት በአጭር ታጥቃለች ማለት ነው፣ ሁሉን ነገር ለያፌት ልትናገር። ያው ሎሊትን ሁላችንም እናውቃታለን። እሷ በጣም የገንዘብ ሰው ናት። ስለዚህ እንኳን ይሄንን አይደለም ሩህ ነፍስም ታጠፋለች። የሉሊት የመጨረሻና የምንድን ነው የምታደርገው? ቤት ውስጥ አድርጌ የተባለችውን ሁሉ ባጠቃላይ ታደርጋለች፣ ወይስ ደግሞ እስኪ ቤዛ ቅረቢያት እንዳለቻት ኤፍራት ቀርባ ሁሉን ነገር ትደርስበታለች። ውድና የተከበራችሁ ቤተሰብ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ።